ሰዎች የሚሰሯቸው ስህተቶች ይለያያሉ። ትንሽም አለ ትልቅም አለ። ስህተቱ ምንም ይሁን ምን ማረም ይቻላል። ምንም እንኳ የአንድን ስህተት መዘዝ ሙሉ በሙሉ ለማረም ባይቻልም ብዙውን ማስተካከል ይቻላል። የራሳቸውን የማረም ብቃት የሚጠራጠሩ ብዙ ሰዎች ስህተታቸውን ማረም ሲያቅታቸው ይስተዋላል። አንዳንዴ የሰዎች ስህተት የምናይበት መንገድ ራሱ ስህተት ሲሆን ይስተዋላል። ለምሳሌ ልጄ ከተሳሳተ አወግዘዋለሁ፣ አዋርደዋለሁ። ስህተቱን በጣም ከማግዘፌ የተነሳም መውጫ ከሌለው ጉድጓድ ውስጥ እንደገባ አድርጎ ማሰብ ይጀምራል። ከማንኛውም ዓይነት የመታረም እድል ላይ ተስፋ ስለሚቆርጥ በስህተት ላይ ይቆያል። ሚስቴ ወይም ጓደኞቼ ስህተት ላይ ሊወድቁ ይችላሉ። እርግጥም መሳሳታቸውን እንዲያውቁና ከዚያ መውጫ መንገድ መኖሩን እንዲረዱ ካደረግኳቸው እርምት ቀላል ይሆናል። ውሸት ላይ ከማዘውትር ወደ ሐቁ መመለስ የተሻለ ነው። ይህ በእርምት ሂደት ላይ ጠቃሚ መሆኑ ተረጋግጧል። አንድ ሰው ጉዞ ላይ መሳተፍ የማይችል መሆኑን በመሃላ ሊያረጋግጥ ነብዩ አለይሂ ሰላቱ ወሰላም ዘንድ መጣ። እኔ የመጣሁት መሃላ ላደርስ ነው፣ ወላጆችን እያለቀሱ ነው ትቻቸው የመጣሁት አላቸው። ነብዩ አለይሂ ሰላቱ ወሰላም አልተቆጡትም፣ ድርጊቱን አላንቋሸሹም፣ አስተሳሰቡን አላሳነሱም። ሰውየው የመጣው በጥሩ ንያ ነው። ጥሩ ነገር እንደሰራ አድርጎ ነው ያሰበው። ነብዩ አለይሂ ሰላቱ ወሰላም ስህተትን ማረም ቀላል እንደሆነ እንዲገነዘብ አደረጉት። እናም ወደ እነሱ ተመለስና እንዳስለቀስካቸው ሁሉ አስቃቸው አሉት። ያ ነበር የጉዳዩ መጨረሻ። ነብዩ አለይሂ ሰላቱ ወሰላም ሰዎች ስህተት እየሰሩ እንኳ ቢሆን ቀላል ያደርጉላቸውና ጥሩ ነገሮችን እንዲሰሩ ያበረታቷቸው ነበር። ስህተት ላይ የወደቀን ሰው ሕክምና እንደሚፈልግ ህመምተኛ ነው ማየት ያለብን፣ ጉዳዩን ማጋነን እሱን ማውገዝና ለሱ መጥፎ መሆን የለብንም። ምክንያቱም እሱ መጥፎ ነገር በመስራቱ እንደ ተደሰትክ አድርጎ ማሰብ የሚጀምርበት ደረጃ ላይ ሊደርስ ይችላል። ጥሩ ዶክተር ማለት ህመምተኞቹ ለራሳቸው ከሚጨነቁት ይበልጥ የሚጨነቅላቸው ነው። ነቢዩ ዐለይሂ ሰላቱ ወሰላም የኔና የእናንተ ምሳሌ የተቀጣጠለ እሳት አለ፣ ፌንጣዎችና ቢራቢሮች እየሮጡ ይገቡበታል ይሄኛው ሊከለክላቸው ይታገላል። እኔ ወደ እሳቱ እንዳትገቡ ወደ ኋላ እጎትታችኋለሁ፣ እናንተ ግን ከእጆቼ ታመልጡኛላችሁ ብለዋል ዓለይሂ ሰላቱ ወሰላም። አንዳንዴ አንድን ስህተት የምናርምበት ዘዴ ከስህተቱ የበለጠ ትልቅ ስህተት ይሆናል በሁሉም የኃጢአት ዓይነት ትንክር ያለው ለእነዚህ ኃጢአቶቼም አላህ ይምረኝ አይምረኝ የማውቀው ነገር የለም የሚል አመለካከት ላላቸው ሙስሊሞች ምላሼ የሚከተለው ይሆናል። ይህ የእናንተ ብቻ ጭንቀት አይደለም። ተውበት ለማድረግ የሚያስቡ አብዛኞቹ ሰዎች ይህን ጭንቀት የሚጋሩ ናቸው። ከዚህ በፊት ይህን ጥያቄ ያቀረበልኝን አንድ ወጣት ታሪክ ልንገራችሁ። ይህ ወጣት ኀጢአት መሥራት የጀመረው ገና ከልጅነቱ ነበር። ዐሥራ ሰባት ዓመት ሊሞላው ከልዩ ልዩ ሰዎች ጋር ከትላልቅ እስከ ትናንሽ ኀጢአቶች በመፈጸም የሕይወት ዳረውን ያበላሸ ነበር። ይህ ወጣት በመጨረሻ ተውበት ለማድረግ በመወሰኑ እነዚህን ድርጊቶች ቢያቆምም አላህ ላይምረኝ ይችላል የሚል ሥጋት ላይ ወደቀ። ወጣቱ ያለበትን ሁኔታ ሲናገር፣ ተውበት አድርጌ ወደ አላህ እንደ ተመለስኩኝ በሳምንት ውስጥ የተወሰኑ ሌሊቶችን ተሐጁድ እሰግዳለሁ፣ ሰኞና ሐሙስ አዘውትሬ እጾማለሁ፣ ከፈጅር ሶላት በኋላ በየቀኑ ቁርዓን እቀራለሁ። ይህን እያደረኩኝም፣ ያደረኩት ተውበት ተቀባይነት ያለው ስለመሆኑ የማውቀው ነገር የለም ብሎኛል። ለኛ ለሙስሊሞች ለዚህ ጥያቄም ሆነ ለሌሎች ፈትዋ ለመስጠት መፍትሄዎችን ለማፈላለግ ፊታችንን የምናዞረው ወደ ቁርኣንና ሱና ነውና፣ በቅድሚያ ቁርኣን በዚህ ጉዳይ ላይ እንዲህ ማለቱን እንረዳለን። አዑዙ ቢላሂ ሚነ ሸይጣን ረጂም

በላቸው በነፍሶቻችሁ ላይ ድንበር ያለፋችሁ ራሳችሁን የበደላችሁ ባሮቼ ሆይ ከአላህ እዝነት ተስፋ አትቁረጡ። አላህ በርግጥም ኀጢአቶችን ሁሉ ይምራል። እነሆ እርሱ መሃሪው አዛኙ ነውና ቅጣቱ ወደ እናንተ ከመምጣቱና ከቅጣት የሚያድናችሁ ረዳት የማታገኙ ከመሆናችሁ በፊት ወደ ጌታችሁ በንስሐ ተመለሱ ለእርሱ እጅ ስጡም። ሱረቱ ዙመር አንቀጽ 53 እስከ 54። ከላይ ለተጠቀሰው አይነት ግርታ ይህ የቁርአን አንቀጽ ግልጽና ተጨማሪ ማብራሪያ የማያስፈልገው መፍትሄ ሰጥቷል። በሌላ በኩል በተፈጸሙ ኀጢአቶች ብዛት የተነሳ አላህ ላይምረኝ ይችላል የሚለው ስጋት በሰዎች አእምሮ ውስጥ በሚከተሉት ምክንያቶች ሊፈጠሩ እንደሚችሉ እንረዳለን። አንደኛ የአላህ ምህረት ምን ያህል ሰፊ እንደሆነ ባለመረዳት፣ ሁለተኛ አላህ ሁሉንም አይነት ኀጢአት ሊምር እንደሚችል ባለማወቅ፣ ሶስተኛ ተስፋ ከመቁረጥ፣ አራተኛ ተውበት ማድረግ ኀጢአቶችን ሁሉ

የአላህ ሱብሓነሁ ወተዓላ ምሕረት ምን ያህል ሁለገብና ሰፊ መሆኑን የሚያረጋግጥልን በሐዲሰል ቁድሲም አላህ እንዲህ ይላል፣ ኃጢአቶችን ሁሉ ምሕረት የማድረግ ኃይል እንዳለኝ ለተቀበለ ሰው ኃጢአቶቹን ሁሉ ስምረው ቅር አይለኝም። ይህን የማደርገው ግን ባርያዬ በእኔ ላይ ያላሻረከ ወይም ያላጋራ እንደሆነ ነው። በሌላ ሐዲ

አላህ የተከማችና ብዛት ያለው ኃጢአትን ሳይቀር እንዴት እንደሚምር ከሚያመላክቱ ሓዲቶች የሚከተሉትን እንጨምራለን። አቡ ሰዒድ ሰዕድ ኢብኑ ማሊክ ኢብኑ ሲናን አልኹደሪ የሚከተለውን የነቢዩ ዓለይሂ ሰላት ወሰላም ሓዲፍ አስተላልፏል። ከናንተ በፊት ከተነሱት ሕዝቦች ወገን የሆነና ዘጠና ዘጠኝ ሰዎችን የገደለ አንድ ሰው ነበር። ይህ ሰው ለዚሁ ወንጀሉ ተውበት ለማድረግ ፈልጎ ፈጣሪው የሚምረው እንደሆነ ለማወቅ በአገሩ ታላቅ ሊቅ ማን እንደሆነ ሲጠይቅ ይህን ሊነግረው የሚችል ሊቅ አንድ ባህታዊ መሆኑ ተነግሮት ወደዚያው ያመራል። ለባህታዊውም ዘጠና ዘጠኝ ሰው መግደሉን ነግሮት አምላክ ሊምረኝ ይችላል ወይ ብሎ ሲጠይቀው አምላክ እንደማይምረው ባህታዊው ስለነገረው ባህታዊውንም እዚያው በመግደል የገደላቸውን ሰዎች ቁጥር አንድ መቶ አደረሰ። አሁንም በአገሩ ሌላ ሊቅ እንዳለ ጠይቆ ወደ አንድ ዓሊም ወሰዱት። ዓሊሙም መቶ ሰው መግደሉን ነግሯቸው አምላክ ይምረው እንደሆነ ጠየቃቸው። ዓሊሙ አዎ፣ አላህ ይምረሃል። በአንተና በተውበትህ መካከል ጣልቃ ሊገባ የሚችል ነገር የለም። አሁን እንዲህ ወደምትባል ፣ ነዋሪዎቿ አላህን በብዛት ወደሚገዙባት ከተማ ሂድና ከእነርሱ ጋር ዒባዳ አድርግ። አላህን ተገዛ የነበርክባት ከተማ መጥፎ ስፍራ ስለሆነች በፍጹም ወደ እሷ አትመለስ የሚል ምክር ሰጡት። ሰውየው ዓሊሙን ተሰናብቶ ወደ ተባለችው ከተማ በመሄድ ላይ እያለ ግማሽ ርቀት እንደ ተጓዘ ቀኑ ስለደረሰ የሞት መልአክ መጣበት። በዚሁ ቅጽበትም የራህመት መላይካና የቅጣት መላእካ ነፍሱ ለኔ የተገባች ናት በሚል ክርክር ገጠሙ። የራህመት መላእካ ይህ ሰው ተውበት አድርጓል ወደ አላህ በመመለስ ላይ ነበር የሚል መከራከሪያ ሲያቀርብ፣ የቅጣት መላእካ ደግሞ እሱ ያከናወነው ምንም በጎ ተግባር የለውም በማለት ነፍሱ እንደምትገባው መከራከር ጀምረ። ሁለቱ መላይካዎች በዚህ ሁኔታ ላይ እያሉም ሌላ የሰው አምሳል የተላበሰ መላይካ ወደ እነርሱ ሲመጣ በማየታቸው በጉዳዩ ላይ እንዲፈርድላቸው ጠየቁት። እሱም በሁለቱ ከተሞች ሰውየው የመጣበትና የሄድበት በነበረው ከተማ መካከል ያለውን ርቀት ለኩት፣ ይበልጥ የቀረባት አገር ለሱ የተገባች ናት የሚል አስታራቂ ሐሳብ በማቅረብ የነገራቸውን አደረጉ። ርቀቱ ሲለካ እየሄደበት ወዳለችው ከተማ ቀርቦ ስለነበር ነፍሱን በምህረት መላይካ እንዲወሰድ ተደረገ። በሌላ ሰሒሕ ሐዲፍ መልካሚቷ ከተማ ለሰውየው የቀረበችው በአንዲት ስንዝር ርቀት ብቻ በመሆኑ ከደጋግ ነዋሪዎች እንደ አንድ ለመቆጠር በቅቷል የሚል ታክለዋል። በሌላ ተመሳሳይ ሷሒሕ ሐዲፍም አላህ ክፉዋን ከተማ ከሰውየው እንድትርቅ መልካሚቷ ከተማ ደግሞ ወደሱ እንድትቀርብ በማዘዙ መላኢካዎቹ ርቀቱን ሲለኩት ወደ መልካሚቷ ከተማ ይበልጥ ቀርቦ ስላገኙት በዚህ መልኩ የአላህን ምህረት ለመቀዳጀት በግቷል የሚል ተጠቅሷል። በአንድ ሰው ሥራና በተውበቱ መካከል ከአላህ በቀር ማንም ጣልቃ ሊገባ እንደማይችል ከዚህ ሐዲስ ለመረዳት እንችላለን። ተውበት ፈላጊዎችም ኃጢአቶቻቸው ከዚህ ሰው ኃጢአቶች ያልገዘፉ መሆናቸውን ይህን ሰው የማረ አላህ ስብሓንሁ ወተዓላ እነርሱን የማይምርበት ምክንያት እንደማይኖረው ሊያስቡ ይገባል። አላህ ስብሓንሁ ወተዓላ ይህንኑ በራሱ አንደበት አረጋግጦልናል።

ተውበት አድራጊ ሆይ እስቲ ቆም ብለህ ስለ እነርሱ አላህ ኀጢአታቸውን በመልካም ሥራዎች ይቀይርላቸዋል የሚለውን አስተንትን። ይህ አንቀጽ በርግጠኝነት የአላህን ስብሐንሁ ወተዓላ የላቀ ሐዘኔታ ፍንትው አድርጎ የሚያመለክት ሆኖ ታገኟለህ። ዑለሞች ኀጢአታቸውን በመልካም ሥራዎች ይቀይርላቸዋል የሚለውን ቅያሬው ሁለት ዐይነት መሆኑን

ኃጢአታቸውን በመልካም ሥራዎች ይቀይርላችኋል፣ በሚለው አባባል ውስጥ አንድ መጥፎ ድርጊት እኩል በሚመዝን ሌላ ጥሩ ድርጊት ይተካል የሚል ስላልተጠቀሰ መጥፎው በጥሩ ሲቀየር በብዛትም ሆነ በክብደት ያነሰም የበለጠም ሊሆን እንደሚችል ይጠቁመዋል የሚል ነው። ይህ እንግዲህ ተውበት በሚያደርገው ሰው የጽናት መጠን ላይ የሚመረኮዝ ይሆናል።

በሌላ ሐዲስ አይኖቹ የሰረጎዱ አዛውንት ተብለዋል። ነቢዩ አለይሂ ሰላቱ ወሰላም ፊት ቀርበው አንድ ሁሉንም አይነት ኃጢያት የሰራ ከከባዶችም ሆነ ከአነስተኞቹ ኃጢያቶች አንዳቸውንም ያልዘለለ ሰው ቢገጥሙት ምን ይላሉ? የዚህ አይነት ሰው ተውበት ማድረግ ይችላልን አላቸው። ነቢዩ አለይሂ ሰላቱ ወሰላም ስለምናን ተቀብልሃል ሲሉት ከአንድ አላህ በቀር ሌላ አምላክ እንደሌለና እርሶ የአላህ መልእክተኛ መሆኑን እመሰክራለሁ አላቸው። ነቢዩም ዓለይህ ሰላቱ ወሰላም ሂድ፣ በጎ ተግባራትን አከናውን፣ ከመጥፎ ተግባራት እምራቅ፣ አላህ ወደ በጎ ተግባራት ይቀይርልሃል አሉት። ሰውየው መልሶ የማጭበርበር ድርጊቶችንና ግብረ ገብነት የጎደላቸው ድርጊቶችን በተመለከተስ ሲላቸው ነቢዩ ዓለይህ ሰላቱ ወሰላም አዎ እነርሱንም ጭምር አሉት። እሱም አላሁ አክበር፣ አላሁ አክበር፣ አላሁ አክበር እያወደሰ ከአካባቢ ሄደ። ተውበት ለማድረግ የሚፈልግ ሰው ሶላት በማልሰግድበት ሁኔታ ከእስልምና ያፈነገጠ ሕይወት በኖርኩበት ዘመን ያከናወንኳቸው ጥሩ ጥሩ ተግባራትስ ተውበት ካደረግኩ በኋላ

ባሮችን ነጻ ማድረጌ፣ ዝምድናን መቀጠሌና ለሌሎቹም ከአላህ ምንዳ አገኝበታለሁ ብሎ ሲጠይቃቸው ነብዩ አለይሂ ሰላቱ ወሰላም ሙስሊም የሆንከው እኮ በነዚያ ቀደም ብለህ ስታከናውናቸው በነበሩት ጥሩ ጥሩ ተግባራት ምክንያት ነው ብለውታል። እንግዲህ ለኃጢአቶች ሁሉ ምሕረት ከተደረገ፣ ጥፋቶች ወደ በጎ ተግባራት ከተለወጡ